ሰላም እንዴት ናችሁ? ዶክተር ህሊና ነኝ። በናታኖል ስፔሻልቲ ዴንታል ሴንተር የጥርስ ሐኪም ነኝ። ናታኖል ዴንታል ክሊኒክ ከድሮው ከነበረበት ስፍራ አዲስ የሆነ በጣም የሚያምርና ምቹ የሆነ የጥርስ ክሊኒክ ከፍቶ በአዲስ መልክ አስፋፍተን ህክምናዎችን ጀምረናል። ይሄ የናታኖል ዴንታል ክሊኒክ ኦፊሻል ዩቲዩብ አካውንታችን ነው። ይህንን የከፈት ነው ለእናንተ ለደንበኞቻችን፣ ለከስተመሮቻችን፣ ለፎሮዎቻችን ሰፋ ባለመልኩ ትምህርቶችን ለመስጠትና እንዲሁም ደግሞ የህክምና ሂደቶቻችንን ምን እንደሚመስሉ በግልጽ ለማሳየት ነው። እናንተም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ናታሎን ደንታል ክሊኒክ አዲሱ የሚገኘው አድራሻ ቦሌ ከሀያት ሆስፒታል አጠገብ ወይም ደግሞ ከኤርፖርት ሞቴል ጀርባ ቦሌ ኬኬር አራተኛ ፎቅ ላይ እንገኛለን። ስልክ ቁጥራችን 0933333 እንዲሁም ደግሞ 0983779999 በትደውሉልን ማንኛውንም መረጃ ማግኘት ይችላላችሁ። ውጭ ሀገር ላላችሁ ሰዎች በዋትሳፕ እንዲሁም በቴሌግራም ላይ ብትደውሉልን ወይም ደግሞ መልእክት ብታስቀምጡልን ማንኛውንም መረጃ በዛ እንሰጣቸዋለን። እናመሰግናቸዋለን። ብዙ ሾርት ቪዲዮችን፣ አስተማሪ ቪዲዮችን እንለቅላቸዋለን። እንዲሁም ደግሞ እንደዚህ አይነት ሰፋ ያሉ ቪዲዎችንም ወደፊት እየሰራን የምንለቅላችሁ ይሆናል። እናመሰግናለን። ናታኖል ዴንታል ክሊኒክ በጣም በጣም በጥሩ ህክምና የሚታወቅ ክሊኒክ ነው። እጅግ በጣም ቆንጆና ውብ በሆነው ማዕከላችን እያንዳንዱን ህክምና ተጨንቀን እና ተጠበን ለእናንተ ይሆናል ይበጃል ያለውን እንሰጣለን። እንደምትወዱ ተስፋ አረጋለሁ። ብዙ ከስተማሮቻችን መጥተው ተደስተው ወደውት የሄዱት ብዙ ምስክር ስላለ ምስክርነቶቻቸውንም ደግሞ በዚህ ዩቱዩብ እንለቀላቸዋለን። እናመሰግናለን።